ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የሳምንቱ መጨረሻ ቀናት ላይ ነን ያለ ነው። ዛሬ አርብ፣ ነገ ቅዳሜ እንደዚሁም ደግሞ እሁድ የሚደረጉ የተለያዩ ሀገራት የሊግ ውድድሮች አሉ። የእንግሊዝ ፕሪሚየር ሊግ ላይ ነገ በጣም በርካታ ጨዋታዎች ይከናወናሉ። ከቀን ስምንት ሰዓት ከ30 አንስቶ እስከ ምሽት አንድ ሰዓት ከ30 ድረስ ጨዋታዎች አሉ። ኖቲንግሃም ፎረስት ከቼልሲ የመጀመሪያ ጨዋታው ነው። ፉልሃም ከአርሰናል ደግሞ የነገ የመጨረሻው ጨዋታ ነው። በሁለቱ መሃል ሰንደርላንድ ከዎልቭስ፣ ሲቲ ከኤቨርተን፣ ክሪስታል ፓላስ ከቦርንማውዝ፣ በርንሊ ከሊድስ ዩናይትድ፣ ብራይተንን ሆቭ አልቢየን ከኒውካስል ዩናይትድ ጋር 11 ሰዓት ላይ ጨዋታቸውን ያደርጋሉ። የፉልሃምና የአርሰናል ጨዋታ በጣም በጣም በጉጉት የሚጠበቅ ነው። አርሰናል ይህንን ጨዋታ በማሸነፍ የደረጃ ሰንጠረዥ መሪነቱን ወደ አራት ነጥብ ልዩነት ማስፋት ይችላል። ይሄንን ማድረግ ለአርሰናል የልብልብ ይሰጣል። ይሄንን ማድረግ ሊቨርፑል ላይ ጫናን ያሳድራል። ምክንያቱም ሊቨርፑል ጨዋታውን የሚያደርገው እሁድ ነው። የሊቨርፑል የእሁድ ጨዋታ ከማንቸስተር ዩናይትድ ጋር በአንፊልድ ሮድ የሚደረግ ስለሆነ እስከ እሁድ ድረስ ነጥብ ማስፋት ይቻላል ነው ብዙ ጊዜ አርሰናል ቀድሞ ሲጫወት ይመቸዋል ይባላል። የሊቨርፑል ውጤት ወይንም ቀጥተኛ ተፎካካሪው ከዋንጫ ጋር በተያያዘ ሌሎች ተፎካካሪዎቹ ተጫውተው እንዳሳያውቃው ሳያውቅ የሚጫወተው ጨዋታ ብዙ ጊዜ ያጠነክረዋል ይባላል። ከዚህም በፊት አይተናል፣ በተደጋጋሚ ቀድሞ ሲጫወት የተሻለ ውጤት ያስመዘግባል። ስለዚህ በዚህኛው ጨዋታ ላይ ቀድሞ ስለሚጫወት ምናልባት በቀደመው ልምዱ ምንሄድ ከሆነ ለአርሰናል እንደ አንድ ጥሩ ነገር እንደ አንድ አድቫንቴጅ ልንመለከተው እንችላለን። ግን ትልቁ አድቫንቴጅ ብዬ ነው የማስበው ከአርሰናል በኋላ ሊቨርፑል ጠንካራ ጨዋታ ማድረጉ ነው። በዛ ጨዋታ ላይ ነጥብ የሚጥልበት እድል ሊኖር ስለሚችል አዎ በአጠቃላይ ያለፉትን ጊዜያቶች ሪካርድ ከግምት ውስጥ ያስገባን እንደሆነ ያልሺው ነገር ሊሰራ ይችላል። ግን ሞስት ሪሰንት የሆነው አጋጣሚ ግን ሊቨርፑል ተጫውቶ በክሪስታል ፓላስ ከተሸነፈ በኋላ ሊቨርፑል ተጫውቶ በቼልሲ ከተሸነፈ በኋላ አርሰናል ያደረጋቸውን ጨዋታዎች አሸንፏል አይደለም። ስለዚህ አይቶም አሁን የገነገነ አቅም ያለው ይመስለኛል አርሰናል። ስለዚህ የአርሰናል ትልቁ ቁም ነገር ምንድን ነው መሰለች ሳምሪ፣ አሁን አሁን በዚህ ወቅት ለአርሰናል በጣም ትልቁ ቁም ነገር ነገሮች እሱ እጅ ላይ ናቸው ያሉት። አጥብቆ መያዝም፣ አሽቀንጥሮ መጣልም የራሱ ፋንታ ነው። ከሌላም ከማንም ክለብ ውለት አይጠበቅም። አርሰናል የደረጃ ሰንጠረዡን በአንደኝነት እየመራ የነጥብ ልዩነት ፈጥሯል። በቻለው መጠን ራሱ የበለጠ ልክ የሆነ ይህንን የነጥብ ልዩነት የበለጠ እያሳደገና እያሰፋ መሄድ ነው ከአርሰናል የሚጠበቀው። ይህንን በማድረግ አርሰናል የበለጠ አስተማማኝ የሚባል የደረጃ ሰንጠረዥ የመምራት አቅም ላይ መምጣት ይችላል። አሁን አርሰናል ከፉልሃም ጋር የሚደረገው የነገው ጨዋታ እና በጨዋታው ዙሪያ አርሰናልን በተመለከተ መቼም በጣም ብዙ ሊነገሩ የሚገባቸውና እስካሁንም ባሉን ፕሮግራሞች የተናገር ናቸው። በጎና አሪፍ አሪፍ ነገሮች አሉ። በርኅራሄ ሳይሆን በጉብዝናው፣ በርኅራሄ ሳይሆን እውነት ስለሆነ የተናገርናቸው በጣም ብዙ ነገሮች አሉ። ይህንን እኛ አይናችን አየ ብለን የተናገርነውን የአርሰናል ከሌሎቹ ክለቦች በሙሉ በተሻለ ጥሩነት በተሻለ አቅም ላይ የመገኘትን እውነት ስንናገር እንደነበረው ሁሉ ትላንትና ደግሞ የቢቢሲ ጥናትም በኤክሲጂ በምናምን ምናም ተደግፎ ምርጡ ቡድን አርሰናል ሆኖ አግኝቼዋለሁ አለ። አይናችን ልክ ነው ማለት ነው፣ ያየነው ልክ ነው፣ የተሰማን ስሜት ልክ ነው ማለት ነው። የአይን ይሄ በኮምፒውተር በሲስተም በዳታ ቤዝድ ባልሆነ መንገድ ብዙ ሰዎች አርሰናል ምናምን ብለው የሚናገሩት ነገር በጣም ጥሩ መሆኑን ያየንበት ነው። ስለ በጎ ነገሩ ብቻ ሳይሆን ደግሞ ስለ ስጋቱም ደግሞ እናንሳ ከተባለ የአርሰናል የመከላከል አቅም አርሰናልን ምርጥ አድርጎታል። በመከላከል አቅሙ አርሰናልና የአርሰናል ደጋፊዎች በደንብ በደንብ ይመካሉ። ፉልባኮቹ የሚገርም ብቃት ላይ ነው ያሉት። እንደውም ካልሽኝ እኔ ይህንን ጥያቄ ትንሽ እናውራበት ከፈለግሽ ከጁሪያን ቲምበርና ከካላፊዮሪ ከሁለቱ ፉልባኮች የሚገኘው አገልግሎት ከጋብርኤል ማጋሌሽና ከዊልያም ሳሊባ ሴንተር ባክ ከሚገኘው አገልግሎት ጋር እናነጻጽረው ብንል እስከ አለፈው የውድድር ዓመት ድረስ እኔ ለሴንተር ባኮቹ አደላለሁ። በዘንድሮ የውድድር ዓመት የእስካሁኑ ጨዋታ ግን እንደ ፉልባኮቹ ኢምፕረስ ያደረገኝ ግን የለም። ባክሆሩን ስወስድ ከባክፎሩ ሴንተሩ ነው የምትወስደው ወይስ ፉል ባኩ ነው የምትወስደው ብባል፣ በጥንካሬ ካላፊዮሪንና ጁሪያን ቲምበርን የበለጠ ፒክ አረጋለሁ። ማግሃሌሽ ብዙ አላጎደለም፣ ነገር ግን ዊሊያም ሰሊባ ላይ የተወሰኑ ነገሮች አሉኝ። የተወሰኑ ነገሮች ግን ኦቨርኦል አጠቃላይ በጥቅል እንመለከተው ካን ያርሰናልን ባክፎር ዋቴ ወንደርፉል በ ዲፌንሲቭ ላይን እንደሆነ መናገር ትችያለሽ ምንም ሳታቅማሚ ነው የምነግርሽ ምንም ምንም ሳታቅማሚ አሪፍ ቁጥሩም ያንን ደግሞ ይደግፋል አስር ጨዋታ ተጫውቶ ሰባቱ ምንም ጎል አልገባበትም ይሄ ተከላካይ አሪፍ ስለሆነ ብቻ ሳይሆን ዴቪድ ራያ የሚባል ምርጥ ግብ ጠባቂም ጭምር ስላላቸው ነው ስለ መሳሳት ስለ ክፍተት የምናወራና የምንነጋገር ከሆነ ግን ፊት መስመሩ ላይ አሁንም በብዙ በብዙ በብዙ መንገድ መታሰብ አለበት። የእውነት ለመናገር አንዳንድ ጊዜ እውነት ለመናገር እኛ ቀድመን ስንላቸው የነበሩትን ነገሮች ባለሙያዎቹ አሉት ብለው ያነሱታል እነ ስካይ ስፖርትስም ጭምር ማለት ነው። ለምሳሌ ምን አሉ? እውነት እንነጋገርና አሉ ዛሬ አሁን ከነገው ጨዋታ አስቀድሞ በወጣ ሪፖርት ላይ ነው ተመስርቼ የምነግርሽ። እውነት እንነጋገርና ከሀበርስ ደህና ቢሆን ቪክቶር ዮኮሬሽ በአሁኑ መጠን የመሰለፍ እድል ያገኛል የሚል ጥያቄ ጠይቁ። ይህንን እኛ ከስንት ጊዜ በፊት ነበር ስንጠይቅ የነበረው። የዚህ ልጅ በተከታታይ ጨዋታዎች ላይ የመጫወት የመጀመሪያ ተሰላፊነትን ቋሚ አገልግሎት የመስጠት እድልን እያገኘ ያለው ሌሎቹ የማጥቃት አማራጮቹ ለአርሰናል አቬለብል ስላልሆኑም ጭምር ነው እንጂ ከፕሮዳክቲቪቲ አንጻር ዮኮሬሽ ላይ በጣም ብዙ ገና የሚቀሩ ነገሮች አሉ። እስቲ ዮኮሬሽ አርሰናልን ሲቀላቀል የነበረንን ስሜት እናስታውሰው። በዮኮሬሽ አርሰናልን መቀላቀል ተስፋ ተደርጎ የነበረው ነገር ምንድን ነው የሚለውንም ለማየት ለማስታወስ እንሞክር። ሳምሪ በዚህ ረገድ ስናነሳ በቃ አንድ ፕሮሊፊክ የሚባል ወይም በጣም ከፍተኛ የሚባል የጎል ማስቆጠር አቅም ያለው ተጫዋች አርሰናልን እንደተቀላቀለ፣ ከመቶ ሁለት ጨዋታዎች 97 ጎል የሚያገባ ባለፉት ሁለት የውድድር ዓመታት በሊግ እዛው ፖርቹጋል ሊግ ላይ ለስፖርቲንግ ሊዝበን እየተጫወተ ሰላሳ አምስት ሰላሳ አምስት ጎሎችን በየውድድር ዓመቱ የሚያስቆጠር ይሄ የፖርቹጋል ሊግ ነው። እንዳቲው በአውሮፓ ቻምፒዮንስ ሊግም ላይ የሚመነዘር ጉብዝና ያለው፣ በሌላ አገላለጽ ከዚህ ልጅ ጉብዝና ከዚህ ልጅ አጨዋወት ጎል የማስቆጠር አቅም ጋር ተያይዞ ንጽጽሩ ሃላንድ በለው አይነት ነገር አልነበረም ነበረኩ ሃላንድ በለው ልክ እንደ ሃላንድ በፕሪሚየር ሊጉ በመጣ የመጀመሪያው የውድድር አመት ላይ አውትሻይን የሚያደርግ አይነት ተጫዋች ይመስለናል ብለው ብዙ ሰዎች አስተያየት ሰጥተዋል። የአጫዋወት ስታይሉም ደግሞ በተወሰነ ደረጃ ከኤርሊንግ ሃላንድ ጋር ይመሳሰላል ተብሎ ሲነገር ነበር። እነዛ እነዛ የሚባሉ ነገሮች ያው ማ ነው ቪክቶር ዮኮሬሽ ካሳየው ብቃት የተነሳ የሚመጡ ናቸው። ሁለተኛ ደግሞ የት ነው የሚመጣው? ምን አይነት ቡድን ውስጥ ነው የሚቀላቀለው? ምን አይነት ሊግ ነው የሚገጥመው የሚለው አንድ። ሁለተኛ ምን አይነት ቡድን እራሱ አርሰናል ውስጥ መቀላቀሉ። በአርሊንግ ሃላንድ የምታስታውስ ከሆነ የማንቸስተር ሲቲ ተጫዋች ስለሆነ ነው በዚህ ልክ በጣም ጎልቶ መውጣት የቻለው ተብሎ ይገለጻል። ምክንያቱም በደንብ ኳስ አመቻችተው ግን ይባላል። ለምሳሌ እንደነ ኬቨን ደብሮ ያሉ ተጫዋቾች አብረውት ስላሉ ከዛ በኩል የሚመጣለት ሰርቪስ በጣም ሰፊ ነው እና ያንን በመጠቀም ረገድ ደግሞ ኤርሊንግ ካላንድ ጎበዝ ስለሆነ የበለጠ እንዲደምቅ። አሁን ኤርሊንግ ካላንድ ጎበዝ አይደለም፣ ጥሩ አይደለም በሚለው አስተያየት አይደለም፣ ግን የበለጠ ችሎታው ወጥቶ እንዲታይ ደግሞ የሚያደርጉ ብዙ አጋጣሚዎች ይፈጠሩለታል ነው። አሁን ዮኮሬሽም ላይ ተመሳሳይ ነገር የሚነሳው፣ አርሰናል ብዙ የግብ እድሎችን የሚፈጥር ክለብ ነው። ባለፈው የውድድር አመት እንደውም በተደጋጋሚ የሚነሳው ነገር ሀያ አንድ የግብ እድሎችን ፈጥሮ አንድ ጎል ብቻ አገባ ወይም ምንም ሳያገባ ጨዋታው አለቀ ምናምን የሚል ነው እና እንደዚህ አይነት የግብ እድሎች የሚፈጠሩበት ቡድን ውስጥ ስለሆነ የሚቀላቀለው ከሱ የጎል ማስቆጠር አቅም ጋራ ስታያይዘው የሆነ ፐርፌክት ማች የሚሆን ነገር ይመስላል እና ያ ነበር ሲባል የነበረው። ግን ሪስኮችም ደግሞ ነበሩት። አንደኛ እሱም ሪስኮቹን ከማንሳታችን በፊት አሁን የመጀመሪያ ሀላንድን በተመለከተ ማንቸስተር ሲቲ ቤት ባሉ ተጫዋቾች የተገለጠ ጉብዝና ነው የሚል አስተሳሰብ ይነገራል። በፊትም ጀምሮ ግን ደግሞ እኔ ለመቀበል የሚቸግረኝ ነው ምክንያቱም ይሄ ልጅ በናሽናል ቲምም ሪከርዱ ምንድን ነው የሚለውን ነገር ማየት ያስፈልጋልም ይገባልም ይሄ ልጅ ቦሪሻ ዶርትሙንድ በነበረበት ጊዜም የነበረው ነገር ምንድን ነው የሚለው ነገር ያስታውቃል እዛ አልነበረም ኬቨን ደብሩይነ እዛ አልነበሩም እና ካይ ጎንደዋን ወይም የማንቸስተር ሲቲ አይነት ሰርቪስ የለ ሃላንድ ጎበዝ የሆነው በመታገዙ ሳይሆን ጉብዝናውን ራሱ ላይ በመስራት የያዘ ተጫዋች ነው። እዚህ ላይ የነ ኬቨን ደብሮይነ መኖር አላገዘም ልልሽ አልችልም። ነገር ግን ሀላንድ ማንቸስተር ሲቲን ሲቀላቀል ይነገር የነበረው ነገር ስለምን አሽቀንጥረን እንጥለዋለን? ሀላንድ እኮ የሲቲ ተጫዋች በሚሆንበት ጊዜ ይነሳ የነበረው አንደኛው ነጥብ በትክክል የምናስታውስ ከሆነ እንግሊዝ ፕሪሚየር ሊግ እንደ እንትን መስሎታል እኮ ይባል ነበር እኮ በፍጹም የሚታሰብ አይደለም ይባል ነበር እኮ። ያንን አስተያየት ማርት የሚመስለው አስተያየት በሚነገርበት ጊዜም ኬቨን ደብሮይን አለ፣ ሮድሪ አለ፣ ኢካይ ጉንዱሃን አሉ፣ የሲቲ ሰዎች ባሉበት እያሉም የሃላንድ በእንግሊዝ ፕሪሚየር ሊግ የመሳካት እድል እንደ ጀርመን ቡንደስ ሊጋ አይሆንም ምናምን ሲባል ነበር። ከዛ መጣ። የመጣና የሰራውን ስራ ሁላችንም ካየም በኋላ ሰዎች በጣም ትክክል ናቸው አስተያየታቸውን ቀየሩ። በኬቨን ደብሮይነ ብለው ግን መላከክ እኔ አላየው። በእንደዛ ሲላከኩት የሚላከክም ነው ብዬ አላምን። ኬቨን ደብሮይነ የለም ዘንድሮ የበለጠ ሳት የላሰ አቅም ላይ ያለው አሁንም ሀላንድ ነው። የሉም ኬቨን ደብሮይነ የለም፣ እንትናም የለም፣ የካይጎና ምንም የለም። ሌሎች ሰዎች ናቸው የጠቱም። ገና እነሪያን ቸርኪ ምናምን ሲመጡ ገና ተአምር ልናይ እንችላለን ብለን ነው የምንጠብቀው። ሀላንድ ጎበዝ ነው። ቋንቋው ይሄ ነው መሆን ያለበት ብዬ ነው የማስበው። በምንም አይነት መንገድ ክሬዲቱ መቀነስ አለበት ብዬ አላስበም። ጎበዝ ብቻ አይደለም ደሞ ለኔ አስፈሪ ጎበዝ። ዝም ብሎ ጎበዝ እኮ አለ፣ ገብቶሻል። ቆጥረሽ የምትሰጭውን ስራ የሚሰራ አድርግ የምትይውን ነገር የሚያደርግ የተጠየቀውን ነገር የማያጓደል ጎበዝ ነው። ይሄ ግን ጎበዝ ብቻ አይደለም ለኔ ሀላንድ ከዛም ያልፋል። የሚያስፈራ ጎበዝ እኔ በእውነት እውነት እንደምናገር ሪሰንትሊ በሱ ሌቭል ምርጥ አጥቂ አላየሁም። በሐላንድ ሌቭል ሁኤቨር አራውንድ ማንም ይኖር ማን ማንም ይኖር ማን አይምሬ ነው ልጁ በቃ፣ ይሄ በቶፕ የምለው ስትራይከር ነው። ያምርሃሉ፣ አጫወቱ፣ ስታይሉ ይመቻሉ። ዘፍዘፍነቱ፣ ዘፍ ዘፍነቱ ምናምን ምናምን ብትይ ሌላ መልስ ልመልስልሽ ይችላለሁ። ቴስትን በተመለከተ ከሆነ የኔን ቴስት አላሟላም ማለት ግን እውነቱ አይነገርም ማለት ግን አደለም። ሐላንድ ጎበዝ ብቻ ሳይሆን ቅድም እንዳልኩሽ አስፈሪም ጎበዝ ነው። ወደ ዮኮሬሽ ስንመጣ ከዮኮሬሽ ከተባለው ነገር እኔ አሁን ያለው ይህንንም ስልሽ አሁንም የዮኮሬሽ ነገር ፉርሽ ነው አይደለም፣ ምስ አርሊ ነው። በእነዚህ አስር ጨዋታዎች ላይ በተሰጡት ዕድሎች ላይ ስለ ዮኮሬሽ የምናቀው ነገርና ይሆናል ብለን የጠበቅነው ነገርና አይናችን እየሆነ ያየው ነገር መካከል ግን ሰፊ ልዩነት አለ። አይ ኖው ቴን ጌምስ ነው ልክ ነው። ነገር ግን ለቪክቶር ዮኮሬሽ ያልተለመደ ነው የሚለውም ግን እውነት ነው። ከኮቬንትሪ ጀምረው አብረውት ሲሰሩ የነበሩ በፖርቹጋልም ከኮቬንትሪ ጀምረው አብረው ሲሰሩ የነበሩት ሌሎች ባለሙያዎችም ኢንክሉዲንግ አሁንም አርቴታም ጭምር የሚናገሩት ነገር ይሄ አይነት ለምሳሌ ባለፉት ስድስት ጨዋታዎች ምንም አይነት ጎል አላገባም። ይሄ ለዮኮሬሽ የሚሆን አይደለም። በቃ የት ነው የሚጨዋተው፣ ለማን ነው የሚጨዋተው ምናምን ምናምን የሚባል ነገር የለ። ለዮኮሬሽ የሚሆን አይደለም አልተለመደም ለሱ። መቶ ሁለት ተጫውቶ ዘጠና ሰባት ጎል የሚያገባ ልጅ ባለፉት ስድስት ተከታታይ ጨዋታዎች ላይ ለአርሰናል ጎል አላገባ። አሁን ቡካዮ ሳካ ወጥቶ ምን ይለናል ሲናገር፣ ቡካዮ ሳካ አርሰናል እያሸነፈ ነው እያሸነፍን ያለ ነው በሱ ምክንያት ነው ዜሴ አልገባ ያለኝ አስተያየት እኔን ግን ብቻ የጻፈውም ሰውዬ የእሱን ኮት ያደረገው የእሱን ጥቅስ የጠቀሰው ሰውዬ ሳካ እንዲህ ያለ የሚለውም ሰውዬ አልገባው ባለፈው ከወስታም ጨዋታ በኋላ ነው እሱን አድንቆ ሲናገር ነበር። ሳካ እንደ ቡድን ለልጁ ስሜት እና ለልጁ የመከላከል ስራ መስራት ከሆነ ልክ ነው ይገባኛል። በቃ ትርጉሙ ግን አርሰናል እውነት እያሸነፈ ያለው በዮኮሬሽ ምክንያት ነው? ምን አድርጎ ምን አድርጎ አይመጣልኝ። ማም ሰው ለእኔ አይመጣልኝ። አርቴታ የሚነሳና ተመሳሳይ ነገሮችን ይናገራል። የመከላከል እንደሆነ እናውቃለን። ግን አሁን ባለሙያዎቹ መጠየቅ የጀመሩትን ጥያቄ ስናነሳ አሁን በቀደም ባሎንዶር ላይ የአውሮፓ ጎልደንሹ የተሸለመ ተጫዋች እኮ ነው። ይሄ ልጅ ባለፉት ስድስት ጨዋታዎች ላይ ጎል እያገባ አይደለም። ጎል እያገባ አለመሆን አንድ ነገር ነው። የረቡ ሙከራዎችን እስ አድርጓል ወይ ብሎ መጠየቅ ደግሞ ሌላ ነገር ነው። ለዚህኛውም ጥያቄ የምንመልሰው መልስ ያማረ አይደለም። ስለዚህ የኮቬንትሪ ረዳት አሰልጣኝ ሆነው ሲሰሩ ሀላንድን በቅርበት ከልጅነት ጀምሮ ያውቁታል የሚባሉት ሰው ጎል ያላገባባቸው ጨዋታዎች በበዙ ቁጥር ፍራስትሬትድ ይሆናል፣ ባህሪው ነው ብለው ተናግረዋል። ይረበሻል። ከሀላንድ ጋራ መነጻጸሩ መጀመሪያም ሲነገር የነበረው የእንግሊዝ ፕሪሚየር ሊግ ይከብደዋል አይነት አስተያየት ከዛ በኋላ የሰርቪስ መጓደል፣ አሁን እኔ የሰርቪስ መጓደል በተወሰነ ደረጃ እቀበለዋለሁ፣ ግን በሰርቪስ መጓደል ዙሪያ ግን አንድ ምን ነገር ያለበት የሚመስለኝ ነገር የፐዝሉ የመጨረሻው ሲባል የነበረው ለምንድን ነው ዘ ላስት ፓርት ኦፍ ዘ ጅግ ሰው ምናምን ሲባል ነበር እኮ። የጎደለው የሆነው አርሰናል እዛች ቦታ ላይ ነው ክፈት ያለው ካለ አረ ሰው ወሬ ዘለክክ ምን ጠይቋል? ግን ደስ ይላል። ልክ ነው። ይሄ ነበረ ትልቁ ጥያቄ። ግን አሁን ዮኮሬሽ ላይ የሚነሱ እንደተባለው ብዙ ጥያቄዎች አሉ። በዋናነት በዋናነት ደግሞ ባለፈው እኛም ያነሳ ነው በፕሮግራማችን ላይ ዋና ስራው ጎል ማግባት ነው። ለዚህ ተብሎ ነው የመጣው ይሄ ተጫዋች። አሁን በሌሎች ጉዳዮች የቡድን ጓደኞቹ አሰልጣኙ አርቴታ ቢሸፋፍኑ ወይም በዛ ጉዳይ ላይ ገና ነው የሚልና ሌሎች ሰርቪሶችን እየሰጠን ነው እሱ በመኖሩ ምክንያት ነው እያሸነፍን ያለ ነው የሚል አስተያየት ቢሰጡ ለምን እንደዚህ እንደሚናገሩ እንረዳል። ግን ደግሞ እኛ ጨዋታዎችንም እያየን ነው እንመለከታለን። ከሱ የሚጠበቀው ነገር ምን እንደሆነም በደንብ አድርገን እናውቃለን። ቢያንስ በአንድ የውድድር ዓመት ምን ያክል ጎል የሚጠበቅበት ተጫዋች እንደሆነ ምንም ምን ያክል ጎልም ፈልገውም እንዳመጡትም ደግሞ የሚታወቅ ነው። ስለዚህ እዚህ ላይ ጎል የማስቆጠር ድክመቱ ላይ ወይም ባለው ሁኔታ ውስጥ እንደሚፈለገው አገልግሎት እየሰጠ እንዳልሆነ እንረዳለን። ግን አሁን እነሱ ከሚሰጡት አስተያየት በመነሳት ሌሎችም ሰዎች የሚናገሩት ነገር ምን አድርጎ አሁን ጨዋታ እንድናሸንፍ እየረዳን ነው ብሏል አይደለ? ምን አድርጎ ለሚለው ጥያቄ አንድ የሚመለሰው መልስ ሌሎች ተጫዋቾች ነጻ እንዲሆኑ ያደርጋል። ለምሳሌ ቡካዮ ሳካ በነጻነት እንዲንቀሳቀስ ያደርጋል። ሌሎች ተጫዋቾች እሱ ላይ ትኩረት ያደርጋሉ። ወይም ደግሞ የቦታ አያያዙና አጠቃቀሙ። ሌሎች አርሰናል ተጫዋቾች በነጻነት እንዲንቀሳቀሱ እና ለአርሰናል አሸናፊነት የተለየ ድርሻ እንዲወጡ ያደርጋል የሚል አንድ አስተያየት ይሰጣል። ሁለተኛ ደግሞ የተወሰኑ ጨዋታዎች ላይ ይታያል። ቡካዮሳካ ነጻነት፣ የዮኮሬሽ አስተዋጽኦ እንደዚህ ይባላል። የተወሰኑ ጨዋታዎች ላይ ግን ለዛ ነው አሁን እኔም ማወቅ ስለፈለግ፣ እኔ ደግሞ ሁል ጊዜ ሳይሆን ለቡካዮ ሳካ ብቻ ሳይሆን ሌሎች ተጫዋቾችን በተወሰነ መንገድ ነጻ እንዲሆኑ ያደረገበትን አጋጣሚ አስተውያለሁ። ግን ሁሌ በዚህ መንገድ የሚሰጥ አስተያየት ነው ወይም ሁሌ የሚተገበር ነው ብሎ ለመናገር ደግሞ ትንሽ የሚያስቸግር ይመስለኛል። ይሄ አንድ አካባቢ። አሁንም እኔ አልቀበለውም፣ ይሄንን እኮ አዎ። ግን ለምንድን ነው የምልሽ፣ ወረራ በዝቶበት ማርክ የሚያደርገው በዝቶ እሱ እሱ የሚሸፍነው የሜዳ ክፍል በጣም ሰፊ ነው። አንዱ እኳ አሁን እንደ ስጋት ታይቶ ማለት ኮ አሁን ለምሳሌ ድሮ አርናይን አለ አይደለም ብራዚላዊ ሮናልዶ ብራዚላዊ ሮናልዶ ላይ ፎከስ ያደርጋሉ የተጋጣሚ ቡድን ተከላካዮች። ስለዚህ እሱ ላይ የሚደረገው ፎከስ ለሌሎቹ ተጫዋቾች ነጻነት ይሰጣል። አይነት ሌቭል ነው እያወራን ያለ ነው። ይሄ ነው የኔ ጥያቄ፣ ፎከሱን በሙሉ ቪክቶሪ ዮኮሬሽን የሚባል እሳት የላሰ አጥቂ ላይ አርገው የአርሰናል ተጋጣሚዎች እነ ቡካዮ ሳካ ነጻነት እንዳገኙ? አዎ ይሄ እኮ እሱ ላይ ትኩረት ላያደርጉ አይችሉም። ተጫዋቾች የተጋጣሚ ቡድን ተጫዋቾች መቼም ትኩረት ያደርጋሉ። ጥሩ እንቅስቃሴ እያደረገ ስላልሆነ ወይም በየጨዋታዎቹ ላይ ጎል እያስቆጠረ ስላልሆነ ዮኮሬሽ ላይ ትኩረት አያደርጉም ወይም እሱን ችላ ይሉታል ማለት አለ። አንድ ምሳሌ እዚህ ጋር የሚጠቀስ ነገር አለ። ምናልባት ካስታወስከው ልትስማማበትም ላትስማማበትም ትችላለ። ከኒውካስትል ጋር በነበረው ጨዋታ ላይ ለኢዜ በጣም ነጻ መሆን የዮኮሬሽ በሁለት ተጫዋቾች መያዝ በኒውካስትል የሁለት ተጫዋቾች መያዝ ታርጌት መደረግ ትልቅ አስተዋጽኦ አለው ተብሎ ሲነገር ናል ይሄ እንደውም በምስልም ጭምር ተደግፎ የቀረበ አይቸዋለሁ። እንደዛ ሆኖ ና የቦትማንና ቲያው የተባሉት የኒውካስትል ተጫዋቾች እሱን በተለየ ሁኔታ ታርጌት አድርገው እዛ አካባቢ ያንዣብቡ ነበር። እና ይሄ ደግሞ ለኢዜ ነጻ መሆን የበለጠ የዜ ነጻነት አገኝ የዜ ነጻነት እንዲያገኝ ሆነ እና ከዛ ከዜ ነጻነት ምናገኛ ሰ እኮ የዜ በቃ ፍሪ ሾት እንዲያደርግ ምክንያት ሆኗል ብለው ነው በዝርዝር የሚቀርበው አሁን የሚያስረዱ የመሰለኝ። እንት ያንን ነገር ሲነገር በዚህ ምክንያት የገባ ጎል ሊነገር መስሎ ነው እኮ ጎሉ የገባው እንዴት እንደሆነ ሁላችን እናውቃለን ብዬ ነው። አንደኛው ሜሪኖ ነው ያገባው አይደለም፣ ኒውካስል ላይ አንደኛውን ደግሞ ማጋሃሌሽ ነው ያገባው። ግን ቦታ የመፍጠሩ ነገር ነው የምልህ አሁን። የጎል አስተዋጽኦ ብቻ ሳይሆን፣ ጎል እንዲገባ ማድረግ ብቻ ሳይሆን፣ ነጻነቱን በተመለከተ ሌሎች ተጫዋቾች አሁን ዜሮ ኮንትሪቢሽን ነው አደለም እኮ። በሱ ምክንያት ነው አርሰናል እያሸነፈ ያለው የሚለውን ግን አልቀበል እኔ። የቡካዮ ሳካን ጉብዝና ይቀንስብኛል። ይሄ ለእኔ የእኔን አመለካከት ነው እንትናን ለመደገፍ ስል ቪክቶር ዮኮሬሽን ለመደገፍ ስል የሌሎቹን የአርሰናል ተጫዋቾች ጥረት ጉብዝና አሪፍነት ይቀንስብኛል። እሱን ለመደገፍ ስል ዜሮ ኮንትሪቢሽን ነው ግን አደለ። ምንም አላረገም ልልሽ አልችልም። ነገር ግን የአርሰናል የማሸነፍ ምክንያት እንዲህ ይሄ በጣም ከባድ አገላለጽ። የአርሰናል የማሸነፍ የድል ምክንያት ምንም ሙከራ ያላረገ ልጅ ምንም ጎል ያላገባ ልጅ ባለፉት ስድስት ጨዋታዎች የአርሰናል በደረጃ ሰንጠረሹ አንደኛ መሆን ባለፉት ጨዋታዎች በሙሉ እያሸነፈ መምጣት ዋናው ምክንያታችን እሱ ነው ቢሉኝ፣ እኔ ለመቀበል ይከብደኛል። ዜሮ ነው ግን አልልም። አዎ እሱ ነው፣ አሁን የሚነሳውም ነገር እሱ ነው። እንደውም እንዳልከው ነው። እኔ ትንሽ ይሄ ምንድን ነው የስስት አይነት አስተያየት የሚሰጥ ይመስለኛል ለዮኮሬሽ። እሱ ከቡድን ጓደኝነትና ከአሰልጣኝነት የሚጠቀም ነው። አይ በእነሱ ሳይሆን በሌሎቹ በሌሎች አሁን እግር ኳስም በሚተነትኑም ሰዎች ለፍሎሪያን ላይ እንደሚሰጠው አይነት ጨከን ያለ አስተያየት ብዙ ሲሰጥ ያማ የባሰበት ስ ምንድን ነው መሰለሽ ከርኅራሄ ጋር ምናምን አናያይዘው። እኔም ማያይዘው ከምንድን ነው መሰለሽ አርሰናል በጣም ምርጥ ነው። አርሰናል በጣም አሪፍ ነው። አርሰናል ለእኔ በጣም ዘሞስ ኮምፕሊትድ ቲም በዚህ ሰዓት ላይ። አርሰናል ለእኔ ይሄንን ኮምፕሊትነስ በተወሰነ ደረጃ ያሳሳው እዛ አካባቢ ያለው ነገር ነው ነው እዛ አካባቢ ላይ ላለው መሳሳት አስተያየት መስጠት፣ እዛ ላይ ማሰብ አርሰናልን ወደሚያስፈራ ግሬትነስ፣ ወደ በለጠ ነገር ይወስደዋል ነው። እዚህ ጋር ያለው መሳሳት ፍንትው ብሎ ግን መቀመጥ መቻል አለበት ክፍተት ነው። አሁን ይህንን ጥያቄ ነውን የምጠይቀው አሁንም ይሁንሽ ቪክቶር ኮሬሽ እየሞከረ አይደለም ጎል እያገባ አይደለም ብለን ስንል አርሰናል አሴ ቲም እየተቸገረ ቢሆን ኖሮ አይካን አንደርሳል በቲሙ መድከም ምክንያት አብሮ ደከመ ብዬ ልቀበል ይችላለሁ። አርሰናል እኮ ምርጥ ነው። አርሰናል እኮ እያሸነፈ ነው። አርሰናል እኮ የደረጃ ሰንጠረ መሪ ነው። የኮሬሽን በተለየ ሁኔታ ሊያደክም የሚችል የአርሰናል ድክመት የለም፣ የለም በጭራሽ ቲሙ ቆላብስ አርጎ ቢሆን አቅቶት ቢሆን የቲሙ መድከም አደከመው ልል ይችላል። አሁን የለም። አሁን እኔ ሲሪየስሊ የምነግርሽ ነገር ካይ ሃቨርስ ጤነኛ ቢሆን ጉዳት አልባ ቢሆን እንደዚህ አይነት ጎል አልባ ሙከራ አልባ ህይወት በየጨዋታው እየተፈቀደለት ለዮኮሬሽ ይቀጥላል ማለት አይደለም። በተለየ መንገድ አዘጋጅቶት ዝግጅቱን ሲጨርስ መልሶ የመጫወት እድል ይሰጠዋል። አርቴታ በእያንዳንዱ ጨዋታ የመሰለፍ እድል የሚሰጠው አማራጭ ስላጣ ነው እንጂ ለሱ መዋሃድ አስቦ አደለም። የድላቸው ምክንያት ስለሆነ አደለም፣ በጭራሽ አደለም፣ በጭራሽ አደለም። ይሄ የሆነን ሰው ለመደገፍ ተብሎ የሚገባቸውን ክብር ከሌሎቹ ተጫዋቾች ላይ እንደ መውሰድ አድርጌ ነው መወስደው። የአርሰናልን ውበት፣ የአርሰናልን ጥንካሬ፣ የአርሰናልን ሞገስ ለምሳሌ እንዴ ዙቢሜንዲ፣ ማድዌኬ፣ እንትናዋ ነው ቡካዮሳካ፣ ዴክላን ራይስ ምናምን የሚያረጓቸው ነገሮች እነሱ የሚያሸንፉት እንደዚህ ስለሆነ ነው ልል አልችልም። ሶሪ እኔ አለለም በጭራሽ አለለ ለማንኛውም የዮኮሬሽ ጉዳይ አሁንም በሳምንቱ መጨረሻ አርሰናል ጨዋታውን ከማድረጉ በፊት ትልቅ ርዕሰ ጉዳይ ሆኖ እየተነሳ ሰዎችም አስተያየት እየሰጡበት ነው አድማጮቻችን እነሱ የሚሰማቸው ነገር እስካሁን በተመለከቱት ጨዋታ የነበራቸውን ኤክስፔክቴሽን ጨምሮ አስተያየት እንዲሰጡን እንጋብዛቸዋል የአርሰናል የድል ምክንያት ዮኮሬሽ ነው ይኸው ጥያቄውን ጠየኩልን ደስ ይለኝ አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።